በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወዳችሁ በጌታችን በአምላካችን በማየታችን በኢየሱስ ክርስቶስ ሰማያዊ በሆነው ስፍራ የተባረካችሁ መንፈሳዊ በሆነው በረከት እግዚአብሔር እጅግ አድርጎ የሚወዳችሁ የታደላችሁ እግዚአብሔር ልጆች ክርስቶስ በመሞቱ ምክንያት እዳ የተከፈለለት ህዝብ ያደረገን የዓመተ ሰላም የዓመተ ምሕረት ልጆች የቤተክርስቲያን ልጆች ሁላችሁ እንደምንቆያችሁ ሁሉን የሚችል አምላክና ጌታ መድኃኒት ኢየሱስ ክርስቶስ ከአብና ከመንፈስ ቅዱስ ጋር በአንድነት በሶስትነቱ የተወደደ የተመሰገነ ይሁን። ተወዳጆች ሁለት ማሳሰቢያዎች አሉኝ። የመጀመሪያው ማሳሰቢያ ሁለት እናቶች አሉ ድጋፍ የሚፈልጉ አባት ልጆች የሚያሳድጉ በችግር ውስጥ ያሉ እናቶች እነዚህን፣ አንድ ቤተሰብ አንድ እናት አንድ ቤተሰብ አንድ እናት ይዞ ቢያንስ በዓመት ሃምሳ ሺህ የኢትዮጵያ ብር መስጠት ቢችል፣ ቢያንስ ግማሽ ግማሹን እንኳን ማድረግ ብትችሉ፣ ልጆችን ቢያንስ የምሳቃ መቋጠር እንዲችሉ እናግዛቸዋለን። 9114138 ስልኬ ላይ አሳወቁኝ። ቴሌግራም፣ ቫይበር፣ ዋትሳፕ ላለው እንዲሁ። ቅድስት ሀገር ኢየሩሳሌም ለገና በዓል እንሄዳለን ቀራን በኢየሩሳሌም ጋር አንድ ላይ ሆነን አብራችሁን መሄድ የምትፈልጉ የተባረከውን ቦታ ረግጣችሁ በሕይወታችሁ እድለኛ የበለጠ እድለኛ ሆን የምትችሉበትን እድል ነው እንግዲህ እግዚአብሔር ያዘጋጀልን። እስቲ ያስቡበት። ቤተሰቦቻችሁንም ወላጆቻችሁንም በሕይወት እስካሉ ድረስ መላክ የምትፈልጉ ይህን እንድታደርጉ ጋብዛሉ። ስልኬ ከላይ ተናግር። ያለው እግዚአብሔር ባርካችሁ። ዛሬ የምናየው የምንማረው በጸሎት ለጸሎት በቆማችሁ ጊዜ በሚል ርዕስ ነው የምናየው ማርቆስ ወንጌል ምዕራፍ 11 25 ላይ ለጸሎት በቆማችሁ ጊዜ ጌታ ኢየሱስ ክርስቶስ ያስተማረን ትምህርት ነው እና ጸሎት ቆመና ነው ቁመት ነው። እንደምታውቁት ቆመን የምናደረገው ወይም አንዳንዴ ተንበርከን ተደፍተን የምናረገው ሊሆን ይችላል። እንደው በተቻለ መጠን ሰው አምላክ እያለው እንቅልፍ አልጋ ላይ ገብታችሁ ተኝታችሁ እንዳትጸልዩ የፈለገ ቢደክማችሁ የፈለገ ቢደክማችሁ እግዚአብሔር ፊት ክብር ለእግዚአብሔር ክብር መስጠት ይገባል። ለምን መሰላችሁ? በህይወታችን ክብር የምሰጣቸው ትልቅ ሰዎች በጣም ብዙ አሉ፣ ግን ከሁሉ የሚበልጥ ክብር የሚገባው የሰማይ አምላክ እግዚአብሔር ነው። በርትታችሁ ካልጋ ወጣችሁ ጸልዩ። ዶክተር አንቶን የተባሉ አባት ነበሩ። ቴዎሎጂ ትምህርት ቤት ስንማርና ግብፃዊ አባት ናቸው። የሚያስተምሩን የቀለሙን ትምህርት ብቻ ሳይሆን የትሙ ትምህርት ነበረ። እና በድንገት ዶርማችን ውስጥ ይገባሉ። እኛ በስንፍና እዛው ዶርም ውስጥ ተቀምጠን፣ እንዳየትን ደግሞ ውዳሴ ማርያም እናደርሳለን። ታውቃለች፣ እኛ ጸሎት የቃል ጸሎት ነው። ቀላሉ ስለሆነ የትም ብታረጉት፣ ተኝታችሁን ብትሉት ላይከብድ ይችላል። እና ድንገት ሲገቡ፣ እንደ አንድ ወጣት ልጅ፣ ከተማ ልጅ ነው ውዳሴ ማርያም ተኝቶ እዛ ልብስ ለብሶ አልጋው ላይ ተጋ ነው መያዝ ይጸል በድግ አደረጉ። ተነስ ተነስ ተነስ፣ ተንበርከክ። አንተ ነገ ትልቅ ሰው የምትሆነ አንተ የነገ የቤተክርስቲያን መሪ ነህ። እንዴት ብለህ ነው የሞቀ አንሶላ ውስጥ ገብተህ በጸልዩ? ተንበርከክ ብለው ያንን ወጣት ሲያንበረክኩት አስታውሳለሁ። ይህ ትልቅ ትምህርት ነው። ጸሎት ቁመና ነው፣ እግዚአብሔር ፊት እግዚአብሔርን የምናከብርበት ቁመና ነው። በደንብ ተዘጋጅተን ነው የምንቆምበት በእግዚአብሔር ፊት። አንድ ጥርስ ሕክምና ቦታ ሄድኩኝና፣ አሜሪካ ነገር የማውቀው አንድ ሰው አገኘሁት እዛ እንዴት መጣ? ደህና ነሰሉ። ደህና መጣሁኝ። ዶክተር አብይ ጋር ፕሮግራም አለኝ። ስለዚህ ጥርሴ ልሰራ መጣው አለኝ። ዶክተር አብይ ጋር ላለው ፕሮግራም ጥርሱን ሊሞረድ ነው የመጣው። እውነት ለመናገር ሰዎችን በዚህ ልክ ማክበር እኔ አደንቃለሁ፣ ግን እግዚአብሔር ደግሞ ከዚህ በላይ ማክበር ደግሞ ይገባል። እና ትልልቅ ሰዎች ይሰጣሉ የሚባሉ ሰዎች ዋጋ አላቸው የሚባሉ ሰዎች በዚህ ልክ ከተከበሩ። የህይወት ዋጋ ሁሉ ማቀፍ በእጁ የተያዘ እግዚአብሔር ክብር ይገባውና ጸሎት ቁመና ነው። ለዚህ ነው ጌታ ኢየሱስ ለጸሎት በቆማችሁ ጊዜ ብሎ ሲናገር በተጋደማችሁ ጊዜ አይልም፣ በቆማችሁ ጊዜ በቃ። እንግዶቻችንን ትኩስ ምግብ ነው የምናቀርብላቸው። ትልልቅ ሆቴሎች ብትሄዱም፣ ትልልቅ ሆቴሎች ፋይፍ ስታር ሆቴሎች ብትገቡ ኪችናቸው ክፍት ነው፣ ሲሰሩ ሁሉ ታዋቸኋለ። ትኩሱን እሳቱን ያያቸው ነው የምትመገቡት። የእግዚአብሔር አምልኮ ትኩስ እሳት መሆን አለበት። ጸሎት በእግዚአብሔር ፊት የሚቀርብ ስለሆነ ትኩስ ምግብ ሆኖ መምጣት አለበት። ማስረዘም፣ ማሳጠር የእናንተ ጉዳይ ነው። ጉዳያችንን የምናቀርብበት ልብ ግን ወሳኝ ነው። ቁመና ወሳኝ ነው። ስለዚህ ስንጸልይ መጀመሪያ አቋቋማችን ቁመናችን ላይ በጣም ትኩረት ማድረግ ይገባናል። እግዚአብሔር ልጆች ስጋችን ስርዓት በእግዚአብሔር ፊት ስነ ስርዓት እንዲኖረው ማስተማር ያስፈልጋል። ለምን መሰላችሁ? ይሄ ስጋ ከትንሣኤ በኋላ ከነፍስ ከመንፈስ ጋር ተዋህዶ ይወርሳል ሰማይን ሰማይን የሚወርስ ለዘላለም የተሰራ ድንኳን ነው ስ ስለዚህ እግዚአብሔርን ክብር መለማመድ መቻል አለበት ስጋ ደግሞ ይገርማችኋል ሁለት ሶስት ወር ካስለመዳችሁት ይለምዳል ቆመናውን ቆሞ መጸለይን ሁለት ሶስት ወር ካስለመዳችሁት ዳንኤል በስተ ምሥራቅ ቆሞ ሲጸልይ ለምዶት ነበር ሰውነቱ ዳንኤል እኮ እንደኛ ሰው ነው። እንቅልፍ እንቅልፍ ይለዋል። አድካሚ ስራ ይሰራል። ብዙ ነገሮች አሉት። የወጣትነት ግፊት አለ ሰውነት ውስጥ። ያንን ተቋቁሞ ሁለት ሁለት በስተ ምሥራቅ የእግዚአብሔርን ክብር በመስታው በመስኮት በኩል እየተመለከተ ይጸልይ ነበረ። ያ ሰውነቱ በዛ ልክ መቆምን ተለማምዶ ነበር። ስለዚህ ሰውነታችን ያንን እንዲለማመድ በጸሎት ሰዓት በደንብ መስራት አለብን። ስንጸልይ ስጋችንን ተሳትፎ ማድረግ አለብን። ስጋችን አንዳንዴ እስኪለምድ ድረስ ያበሻቅጠናል። በቃ ይሄ ምን ብዬ ቃላቱ በጣም ተራቃ ነው፣ ይቅርታ አድርጎልኝ። ግን በቃ እየተመጫመጨ ነው የምንጸልየው። እኛ ስንጸልይ መንፈስ ሲጸልይ ነፍስ ትጸልይ፣ ስጋ ያፋሽጋል፣ እንቅልፍ እንቅልፍ፣ እንባ በእንባ ይሆናል። አያችሁ፣ አለመደውም ማለት ነው። ያንን ነገር ስናስለመደው ግን ስጋ ከመንፈስና ከነፍስ ጋር በተመስጦ ቆሞ ይጸልያል። አፋሸክን አነባን ብለን ጸሎታችንን አናቋረጥም። እስኪወጣለት ወጣለት፣ እስኪለምደው ድረስ ማስተማር ያስፈልጋል። ይወላችሁ ይሄ ሰልፍ ነው። ይሄ መንፈሳዊ ውትድርና ነው። ጸሎት ማለት ውጊያ ነው። አያችሁ መንፈሳዊ ጦር ዕቃን መልበስ ነው። አገልግሎት በጣም ትልቅ አገልግሎት ነው። ስለዚህ ስጋ ደግሞ በቀላሉ ወታደር አይሆንም። ተመልከቱ። ወጣት ልጅ እንደሄደ መከላከያ ውስጥ ገብቶ ሸንቃጣ ተወርብሮ ከአውሮፕላን ከፕሌን የሚወርድ ትልልቅ አሸዋዎች እና በረሃ ውስጥ ረጅም ርቀት የሚጓዝ መሆን አይችልም አይችልም። አንድ ቦታ በቀደም ሄጄ ወደዛ ወደ ደቡብ ኢትዮጵያ የመከላከያ መሰልጠኛ ያለዚ አካባቢ እና ድንገት ስንመጣ መከላከያዎች በሰልፍ በረሃ ነው መንገዱ፣ በበረሃ ውስጥ ይመጣሉ። ሰልፋቸው አልተዛነፈ ቀና ብለው አይሆን ሰው አያዩ ጉዳያቸው ሲሬስ ናቸው። የሰውነታቸው ቁመናቸው ጥንካራቸው ይሄ ምንድን ነው ሀሞታቸው ፊታቸው ላይ ይታያል። ግን ይህን ልምምድ የሚለማመዱት ለማመዱት ብዙ መከራ አይተው ስጋቸው ብዙ ነገር ተለማምዶ ነው። ከባባድ ሸክሞ ተሸክሞ ሩቅ መንገድ በቅራቸው በረሃ በረሃ ይሄዳሉ። ሰውነት ከተለማመደ እንኳን መጸለይ አይደለም ወታደሮን መዋጋት የሚለምዳል። ስለዚህ ይህንን ጠንካራ ልምምድ በደንብ መልመድ ያስፈልጋል። በእግዚአብሔር ፊት ለጸሎት ስንቆም ነፍሳችን፣ መንፈሳችን ብቻ ሳይሆን ስጋችንም ተሳትፎ ማድረግ አለን። ሁለተኛ መንፈሳችን ነው። መንፈስም በራሱ ቶሎ አይለምድ። እግዚአብሔር ጋር ካልቆየ ቶሎ አይለምድም። ይወሰዳል፣ በብዙ ነገር ይወሰዳል፣ በብዙ ነገር ሊወሰድ ይችላል። የመንፈስና የነፍሳችን ባህሪ ስለሚመሳሰል አእምሯችን ነፍሳችን፣ አእምሯችን ህሊናችን እየተበታተነ ልንጸልይ እንችላለን። እና ይሄን የህሊና መበታተን ደግሞ ጠላት ይጠቀምበታል። እንደ ባከነ ሰዓት ይመለከተዋል። አንዳንድ እግዚአብሔር ቁመናችንን ብቻ ሊፈልግ ይችላል። ፍላጎታችንን እሹ አይደለም የለው ጊዜ ቃል ታገኛላችሁ። የሚያገኙት ያንኳኩት ብቻ አይደሉም የሚሹትም ጭምር ናቸው። ይገርማቸዋል። ያንኳኩት የጸለዩት ናቸው። በትጋት የሚሹም ሰዎች አሉ፣ መጸሌ ፈልገው እያፋሸኩ ህሊናቸው የተበታተነ በዕለት ዕለት ግን በፊቱ የሚቆሙ ሰዎች ትልቅ ጸሎተኛ ናቸው። እነሱ ለምን እየተጋደሉ ነው ያሉ ጸሎትን እየተለማመዱ ነው። መሻታቸውን እግዚአብሔር ይሰማል፣ ይሰጣቸዋል። ሆነ ለመናገር እኔ ሁን ሳድግ በሰንበት ትምህርት ቤት በህይወት የመጣሙ ነገር ተደርጎልኛል። እግዚአብሔር አይቸውን ያደግኩት የጸለይኳቸው ጸሎቶች ግን አሁን እንዳልኳችሁ ከተበታተነ ሀሳብ ጋር ሆኜ እየተዋጋው ዘበን የሁሉ ስለትኩት ነዛ ጸሎት ነው። በዛ ጸሎት ውስጥ ግን እግዚአብሔር ብዙ ድል ሰጥቶኛል። ህሊና የተበታተን ብዬ ብትወውስ ባቋርጥስ ምን ይፈጠራል? ስጋ ይጫወትብኝ ነበር። የስጋ ሰፈር ገበያ ነበር፣ ይዞኝ ሄደው አያችሁ። እና መንፈሳችን ቢበታተን እንኳ ቅድ ተባለው እስኪ በረታ ድረስ ግን ጸሎትን ማቋረጥ አይገባል። ምክንያቱም መልመድን ይፈልጋል ይህ መንፈስ ራሱ፣ ነፍስ ራሷ በእግዚአብሔር ፊት መቆምን፣ እግዚአብሔርን ተስፋ ማድረግን መለማመድ አለባት። እና ስንጸልይ እንደዚህ ማድረግ፣ አንዳንዴ ደግሞ አካባቢያችንን መቀደስ። ጥናት ጸሎት ላይ ጥናት ካደረጉ አንዳንድ አባቶች ትምህርት ስረዳ፣ ለምሳሌ ጨለማ ሲሆን ደስ የሚለው ሰው አለ፣ መንፈሱ የሚሰበሰበለት ሰው እንዲያነሱ መብራቱን አጥፍቶ መጸለይ አለበት። በብርሃን ከሚጸለይ ይረብሻልና ብርሃን ይረብሸዋል። ጨለማ ውስጥ ሆኖ መጸለይ ይችላል። ብርሃን ሻማ ብርሃን ሲበራ ጸሎት የሚመጣበት ሰው አለ። በሻማ ብርሃን ለኩሶ ራሱን አስተካክሎ አካባቢን አስተካክሎ መጸለይ ይችላል። አንዳንድ ሰው በቅዱሳት ሰዓት ፊት ሲቆም መጸለይ ያምረዋል። ያ እንዲህ መጸለይ አለበት። በዛ ሰዓት በዛ ሁኔታ ውስጥ ሆኖ ወደ ሰማይ ወደ ቀና ብሎ መጸለይ ያለበት ብዙ ጊዜ መንፈሳዊ መዝሙራትን ቀደም ብሎ ከጸሎት በፊት አንድ አምስት ደቂቃ ፊት ከፍቶ ማዳመጥ ዝም ብሎ ጫጫታዎቹን ሳይሆን የሚመስጡ መዝሙሮችን ማዳመጥ ለጸሎት በጣም ያነሳሳል፣ ያግዛል። ሰው በቀስታ መዝሙሮ ካዳመጠ መንፈሱ ሙሉ ለሙሉ ወደ መዝሙሩ ስለሚሳብ የመዝሙሩ ዜማና መንፈስ ስለሚገዛው ልቡ ይከፈታል። ያን ጊዜ ከእግዚአብሔር ጋር የልቡን ያንጀቱን ለመውራት እድል ያገኛል። ይሄ ምክሬ ነው። ጸሎት ለመጸለይ የምትፈልጉ ሰዎች እንደዚህ ማድረግ ቢቻል ይህን ማድረግ ችለን ጸሎት ጸልየን፣ አንዳንዴ ማድረግ ባንችል ጸሎታችን ማቋረጥ ግን የለብንም። የመቆ ጸሎት ቤታችን ውስጥ ባንሆን ጸሎት ማቋረጥ የለብንም። የእኔ ሰማይ በደመና ቢሸፈን ጸሎት ማቆም የለብኝም። ጨለማ ቦታ ባላገኝ በብርሃን ውስጥ በሆን ጸሎት ማቆም የለብኝም። ብርሃን ብቻ ቢሆን ሁኔታው ላይ መደገፍ ሳይሆን በቃ ለጸሎት የሚያነሳሳን ነገር መጠቀም እድሉ መጠቀም ቢገባም በዋናነት ግን እግዚአብሔር እናኛለን ግንኙነት ወለዚህ ቅድሚያ ሊሰጠው የሚገባ መሆኑን በደንብ አድርገን ልናስተውል ይገባል። እንግዲህ ለጸሎት በቆምን ጊዜ ቅድምታዊ ስጋችን፣ መንፈሳችን፣ ነፍሳችን አንድ ላይ መጸለይ አለባት እና ጸሎት ሌላው ትጋት ይፈልጋል። ያዘለቀቅ በጸሎት ውስጥ የለም። ለጸሎት ተተጉ ዘንድ ይላል አንደኛ ቆሮንቶስ ሰባት አምስት ላይ ባለትዳሮችን ሲመክር ለጸሎት ይተጉ ዘንድ። አንዳንዴ ጸሎትን ለጸሎት ትጋትን ከሚቀንሱ ነገሮች አንዱ ገደብ የሌለው ፍላጎት፣ መብላት፣ መጠጣት፣ መኝታ። ትዳር ላይ ያሉ ሰዎች ልክ የሌለው መኝታ አንዳንዴ መስማማት አለባቸው። እንጸልይ ለቤታችን፣ ለንድሯችን፣ ለልጆቻችን ለእግዚአብሔር ሰዓት እንለይለት ማለት አለባቸው። ኃጢአት ባይሆንም ቢበሉ ቢጠጡ ተቃቅፎ ቢተኙ ኃጢአት ባይሆንም ግን ለእግዚአብሔር ግን ጸሎት ሰዓታቸውን የሚያስተካክላል። ስለዚህ ጸሎት ራሱን ይቻለ ደግሞ ሰዓትም አንዳንድ ጊዜና ፕሮግራም ይፈልጋል ማለት ነው። ሁሉም ጸሎቶች አንደት አይደሉም። በጣም ትልቅ ነገር የምንፈልግበት ጸሎት እንደ ሱባይ ተይዞ ሊሆን ይችላል። ምንጸልየው በዛ ሰዓት ምን ተወ ነገር ሊኖረን ይገባል። ሊናችን ሰብስበን ለመጸል እንድንችል ጾጾ ምጾ ሊያስፈልገን ይችላል ወይም ደግሞ ወደ ገዳም መሄድ ያስፈልገን ይችላል። በራችን ዘግተን መጸለይ ያስፈልገን ይችላል። ወይም አብረን በጋራ ከቤተሰቦቻችን ጋር ከተራራ ጋራችን ጋር መጸለይ ያስፈልገን ይችላል። በዚህ በዚህ ሁኔታ ውስጥ ስንሆንም ጸሎትን ኃይል መጠቀም ያስፈልጋል። እግዚአብሔር ከሰማም በኋላ በጸሎቴ ችግሬ የፈታሁት ብሎ ማሰብ ማቆም ያስፈልጋል። በጸሎቴ ችግሬ ፈታሁት ጸሎትን ወደ ማምለክ እንዳንመጣ የዘመናችን ትልቁ ፈተና ነው ብዬ ማስቡ ሰው ጸሎትን ያምናል በተለይ ጸሎተኛ ሰው ጸሎትን በጣም ያምናል የበራው የነጋው በሱ ጸሎት ይመስለዋል ፀሐይ የወጣችሁ በሱ ጸሎት ይመስለዋል አይደለም በማይለወጡ በታማኙ እግዚአብሔር ነው ህይወት የሚከናወነው እኛ ስለ ስለጸለይን ራሳችን መንፈሳችን ነው የምናበረታው እንጂ እግዚአብሔር ከጸሎት በላይ ነው ለክፉዎችም ለደጎችም ፀሐይ የሚያወጣ አምላክ ነው